አንዳንዴ ህይወትን እኛ በፈለግነውና በመረጥነው መንገድ ማስኬድ የምንችል ይመስለናል። እንደ ምርጫችን፣ እንደ ፍላጎታችን፣ እንደ ህልማችን የምንኖርባት ዓለም አድርገን እናስባታለን። አንዳንዴ እኛ ባላሰብነው መንገድ፣ ባልጠበቅነው ርቀት ልክ ነገሮች መስመር ስተው ራሳችንን ያልጠበቅነው ሁኔታ ውስጥ ልናገኘው እንችላለን። ተስፋ ያደረግነው ነገር ሁሉ መና ቀርቶ ህልማችን ጨልሞ የት ይደርሳሉ ተብለን እንዳልነበር ሆነን ልንገኝ እንችላለን። የቱ ጋር እንደተሳሳትን የቱ ጋር መስመር እንደሳትን ሳትን የቱ ጋር እንደ ተላለፍን ሳናውቅ ህይወት እኛ እንደምንፈልገው ሳይሆን እሷ የፈለገችበት ቦታ ላይ አስቀምጣን እናገኛታለን። ሰላም ጤና ይስጥልን ውድ አድማሽ ተመልካቾቻችን። ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት አክሱም ሳውንድ የተሰኘው ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንካታችሁን አትርሱ እያለን ወደ መረጃችን አቀናል። እንግዲህ ዛሬ ስለዚህ ጉዳይ ልናነሳ የወደድነው ተወዳጁ ጋዜጠኛ ቴዎድሮስ ካሳሁን ከሰሞኑ አንድ የጸበል ቦታ ሆኖ ስላለበት ሁኔታና ስላጋጠመው እክል በመግለጹ ነው። አምና ቶኬ ኦኬ ጋይስ ላይ መጥፎ አይነት ጉዳቶችን ወደ درس ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ነው ወደ ቅዱስ ቤተ ክርስቲያን ወደ ገዳም መሮጥ ነው። አሁን ያለውት ጸበል ነው። እንግዲህ ሁላችንም ጋዜጠኛ ቴድሮስ ካሳውንን የምናውቀው በኢቤስ እና በፋና ቴሌቪዥን የመዝናኛ ዝግጅቶች ላይ ነበር። ካለባበሱ ጀምሮ እስከ ፈገግታው ከህዝቡ አእምሮ ውስጥ መውጣት የማይችል መልከ መልካም ጋዜጠኛ ነበር። በፋና ላምሮት ዝግጅት ላይም የመጀመሪያዎቹን አራት ዙሮች በመድረክ መሪነት ሲያስተዋውቅ አይተነዋል። ብዙዎቹም የመድረክ አያያዝ ብቃቱን መስክረውለትም ነበር። ከዛ ግን ጠፋ። ትንሽ ቆይቶ በራሱ ዩትዩብ ቻናል ላይ ብቅ አለ። ከዛ ደግሞ በድጋሚ ተመልሶ ጠፋ። ከዛን ጊዜ በኋላ ምን እየሰራ ይሆን የት ይሆን ምን አይነት ሁኔታ ውስጥ ይገኝ የሚያውቅ አልነበረም። ቴዲ እንግዲህ በጋዜጠኝነት ሙያ ስክሪን ፊት ቀርቦ ከማየታችን በፊት ከስክሪን ጀርባ ብዙ ስራዎችን የሰራ የብዙ ሙያዎች ባለቤት የሆነ ወጣት ነው። የሙዚቃ ክሊፖችን ከመቅረጽ አንስቶ ሲኒማቶግራፈርና ኤዲተር በመሆን ብዙ ስራዎችን መስራት የቻለ ታታሪ ባለሙያም ጭምር ነው። ከዚህ በተጨማሪ በሬዲዮ ፕሮግራም ላይ አልኬሚስቱ የተሰኘውን መጽሐፍም ተርኳል። እንግዲህ ሁላችንም ቴዲን የምናስታውሰው ከነ ውብ ፈገግታውና ከነ ግርማ ሞገሱ ነው። አሁን ግን ቴዲ ጋር ያውብ ፈገግታና ያግርማ ሞገስ ጠፍቷል። ገጽታውን ሐዘን ወርሶታል፣ ጽልመት ወሮታል። ያለበት ሁኔታ እኛም ሆንን እሱ እንደ ጠበቅነው ሳይሆን በተቃራኒው ሆኗል። ቴዲ ባጋጠመው የጤና እክል ምክንያት ሁለት ልጆቹ በቤት ኪራይ ጥሎ ወደ ጸበል ኮብልሏል። እንግዲህ ከረጅም የመጥፋት ጊዜ በኋላ ራሱ በሶሻል ሚዲያ ላይ ቀርቦ ስላለበት ሁኔታና ስለደረሰበት የጤና እክል በድፍረት ለመናገር በቅቷል። ነገሮች ሁሉ ከአቅሙ በላይ እንደሆኑና እርዳታችንን እንደሚሻ በእግዚአብሔር ፊት ተማጽኗል። እንግዲህ ቴዲ ባይፈልገውም ህይወት የሰውን አይን እንዲያይ፣ የሰውን እጅ እንዲጠብቅ ለጊዜው አስገድደዋለች። ራሱ እንደተናገረው ከሆነ የተለያዩ ስራዎችን ይጀምር ነበር ግን ስራዎቹ ላይ ጸንቶ እንደማይቆይ እንደሚፈልገው እንደማይሆንለት በሰዓቱ ነገሩ እንዳልገባው ከቆይታ በኋላ ግን እንደተረዳው ከሆነ የመንፈስ ጭንቀት እንዳለበት በተለይ ደግሞ በቅርቡ ራሱ ላይ የማይሆን እርምጃ እንዲወስድ እያስገደደው ስለነበር በፍጥነት ወደ ጸበል እንደመጣ በጸበል መፍትሄ እንደሚያገኝ ማመኑን እና ለረዥም ጊዜ ከቅድስ ቤተ ክርስቲያን እርቆ እንደቆየ አሁን ግን መቅረቡን በተጨማሪም በጸበል በፊት ከነበረበት ሁኔታ የተሻለ ለውጥ እያየ መሆኑን እስከ መጨረሻውም እንደሚድን ማመኑን ገልጿል። እንዲሁም ደግሞ ወደፊት ያለበትን ቦታና የጤና ሁኔታ በግልጽ እንደሚያጋራን፣ ነገር ግን ነገር ግን አሁን የኢትዮጵያ ሕዝብ አንድ ነገር እንዲተባበረው ፈልጎ እንደሆነ ወደ ሚዲያ የወጣውም ጭምር ገልጿል። እንግዲህ ቴዲ በቃ በግልጽ ደህና አይደለሁም ነበር ያለው። እናም በደረሰበት የጤና እክል ምክንያት ቤተሰቡን በቤት ኪራይ ጥሎ ጸበል እንደሚገኝ እና የቤት ኪራይና የልጆች የትምህርት ቤትና አንዳንድ ወጪዎች አሁን ባለበት ሁኔታ ላይ ሆኖ መሸፈን ስለማይችል የኢትዮጵያ ህዝብ ለጊዜው እንዲተባበረው በትህትና ለመጠየቅ ነበር ወደ ሶሻል ሚዲያው ብቅ ያለው። እናም ደግሞ እንደሚድንም ባለሙሉ ተስፋ ነው። ስለዚህ አሁን ካለበት ሁኔታ ወጥቼ ነገሮችን እስከማስተካከል እርዱኝ ነበር ያለው። ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውን ምልክቷን መንጋታችሁን አትርሱ እያልን ወደ መረጃችን አቀና። ያንን ባለግርማ ሞገስ ሳቂታና ለግላጋ ወጣት ዛሬን በዚህ ሁኔታ ውስጥ ማግኘት በእውነት እጅጉን ያሳዝናል። በእርግጠኝነት ዛሬ ያለበትን የህይወት ምዕራፍ ዘግቶ ነገ የተሻለ ሁኔታ ላይ እንደሚገኝ እናምናለን። እኛ ኢትዮጵያውያን ደግሞ በደግነት አንታማምና ተባብረን ቃሉን እንደምንፈጽም እናምናለን የተለያዩ የሥራ አጋሮቹና የሙያ ባልደረቦቹ እንዲሁም አድናቂዎቹ ይህንን እርብርብ በሶሻል ሚዲያ ላይ ጀምረውታል ከነዛ መካከል የፋና ጋዜጠኛ የሆነው አዳና ረጋ ያለውን ቃል በቃል እናጋራችሁ እባካችሁ እናግዘው ብሎ ነበር የጀመረው ቴዎድሮስ ካሳሁን ተክሌ የመዝናኛ ፕሮግራም አቅራቢ ነው በኢቢኤስና በፋና ቴሌቪዥን የፋና ላምሮት የድምፃዊያን ውድድርን በራሱ ቀለምና የፈጠራ ብቃት በመምራት ይታወቃል። የፋና ላምሮትም የመጀመሪያው የመድረክ አስተዋዋቂ ነበር። ፋና ላምሮትን ከምዕራፍ አንድ እስከ ምዕራፍ አራት የመጀመሪያውን የአሸናፊዎች አሸናፊ ውድድርንም በብቃት አቅርቦ ነበር። ቴዲ በአሁኑ ሰዓት ሁለት ልጆቹን በቤት ኪራይ ጥሎ ጸበል ቦታ ነው የሚገኘው። የገንዘብ እጥረትም አጋጥሞታል። እባካችሁ እርዱኝ፣ አግዙኝ እያለ ነው። በማለት ነበር እንግዲህ የባንክ አካውንቱን ጨምሮ ሶሻል ሚዲያ ላይ ያጋራው። ሌላው ጋዜጠኛ ደግሞ ጋዜጠኛ ሶዶ ለማ ነው። እንግዲህ ሶዶ ለማ ደግሞ እንዲህ በማለት ነበር የጀመረው። የሳቀ ሁሉ ደስተኛ አይደለም። የኢቢኤስና የፋና ላምሮት ፕሮግራም አስተዋዋቂው ቴዎድሮስ ካሳሁን ከላይ አምሮበት የቴሌቪዥን መስኮት ላይ ብቅ ሲል ደስተኛ ሰው መስሎን ነበር ግን በውስጡ አፍኖ ለለውጥ ሲሯሯጥ የነበረው ቴዲ ለማንም ያልተናገረውና ያልተፈታ የውስጥ ጭንቀት ነበረበት። በመሆኑም አሁን በጤና ችግር ጸበል ገብቷል። ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደወል ምልክቷን መንካታችሁን አትርሱ። ወደ መረጃችን አቀና። ለውጥ አለኝ መቆየት እፈልጋለሁ፣ ግን ደግሞ ልጆቼ በቤት ኪራይ ጥዬ ስለመጣሁኝ ሌላም የፋይናንስ ፈተና ስላለብኝ እርዱኝ አግዙኝ እያለ ነው። የአቅማችንን እንርዳው ብሎናል። እንግዲህ እነዚህ ብቻ ሳይሆኑ የተለያዩ የሚዲያ ባለሙያዎችና የተለያዩ አድናቂዎች የቴዎድሮስን ሁኔታ እየጻፉና በተለያዩ ሶሻል ሚዲያዎች ላይ ፖስት እያደረጉ ይገኛሉ። እኛም እንግዲህ እንደ አክሱም ሳውንድ ይህንን ብቁና ታታሪ ጋዜጠኛ አቅማችን በቻለው መጠን አቅማችን በቻለ መጠን እናግዘው እና ቢያንስ ከተጨማሪ ጭንቀት እናድነው ደጋግ ኢትዮጵያውያን ቢያንስ የፋይናንስ ችግሩን ካገዝ ነው እሱ ደግሞ ህመሙን አስታሞ የመዳን ተስፋ አለውና፣ ነገር አሁን ያለበትን ሁኔታ ቀይሮ ለመመሰጋገን የምንገናኝበት ጊዜ ሩቅ አይደለምና እንርዳው፣ እናግዘው ለማለት እንወዳለን። ለዛሬ የያዝነውን መረጃ በዚሁ አበቃ። መልካም ጊዜ፣ ቸር ያሰማን። ኢትዮጵያ